የወይዘሮ ሜላት ወርቅ ከነ ሀና ቤት ሰላም አገኘችው። ወርቁን እንግዲህ ከእርግብ ያመጣው ተምቹ ነበር። ተምቹ ደግሞ ሰላምና ሃና ወርቁን ተቦርሳ ውስጥ አውጥተው ሲያዩት ድንገት ደረሰ። ተምቹ ወጥመድ ውስጥ ገባ። እንዲሁም ደግሞ ደንብላል እስከ ዛሬ ስታሰቃያት የነበረችውን የእርግብ ስራና የባዮሽን ስራ ዛሬ ላይ ባዮሽ ታስራለች። ነገር ግን እንደምትፈታ አቀው ሌላ ማስረጃ እየፈለጉ ነው። ቢሆንም ደንብላል ለወይዘሮ ሜላት ባለፈው እንግዲህ እጇንም እንዳሰቀያቻት እና ፎቶንም እሷን እንደቀደደችው መርዙም ደግሞ እርግብ እንደሆነች ያደረገችው አያቷ ላይ ሁሉን ነገር ተናገረች ተናዘዘች ነገር ግን ወዘሮ ምራት በጣም ታናዳለች አሰላሙ አለይኩም ላይ ወበረካቱ ወድን የተከበራችሁ ደስ ሰዎች እንዴት ናችሁ ከኔ ጋር ሁሉ ሰላም አልহামዱሊላህ ረቢል አለሚን በእያላችሁ በሰላማችሁ ብዙት ይበል ለቻናል ዲስኮና ሰብስክራይበር ሲያነጋችሁ ቤተሰብ ሆኑ ለምታብራራቱኛ ማሰግናለሁ እንግዲህ ዛሬ ላይ ሰላምና እና ሀኒቾ የሁሉ ቀናት አልፉ ባንድ ላይ እህትናነታቸውን አረጋግጠው ባንድ አልጋ ላይ እየተኙና እንዲሁም ደሞ እየተዋዩ የተጫወቱም ስለ ፍቅር ተቀይሯል። የሁሉ ጭንቀትና ሀሳብ ተቀይሮ ዛሬ ግን ሁለታቸውም ባንድ አልጋ ላይ የተኙ አንድ ላይ የበሉ የጠጡና አለማቸውን በደስታ እየኖሩ ስለ ፍቅር ህይወታቸው ደግሞ እየዋሩ ነው። በእውነት ሀናና ሰላም በጣም ደስ ይላል። ከዚ ሁሉ ፈተና አልፈው ዛሬ ላይ በሰላም እንደዚህ አንድ ቤት ሆነው ተዋፋግረው ተዋደው መኖራቸው እንዲሁም ደግሞ ባዩሽን ግዴክ ታስራለች። ነገር ግን እየታሰረችበት መረጃ እንደሚያስጠቃትና ከባድ እርምጃ እንደማይወስድባት የሰላም አባት እየጠረጠረ ነው። እሱም ደግሞ ምናሴን እንግዲህ ከሀና አባት ጋር ሄደው የሀና አባት መረጃ ስላለው እንዲሰጠን እና ጨምረን አሁንም ክስ እንድናባብስባት እና ባዮሽ እንድትታሰር እየፈለጉ ነበር። የሰላም አባት ከምናሴ ጋር ከሀና አባት ጋር ቢሄዱም ነገር ግን ምንም መረጃ እንደለተውና ፎቶዎች ናቸው እንጂ ሌላ መረጃ እንዳለው ነገራቸው። እሱንም ለሀና እንዲሰጧት ተናገሩ። ሌላ መረጃ ካለክ እያለ ብለውም አይ የለኝም፣ ነገር ግን ታጠገባችሁ ነይ በሚቸግራች ነገር አሉ። እንዲሁም ከማን ጋር ነበር የምትከታተሏ? ቢሮ ሰው አንድ ፖሊስ ነበር አሉ። ፖሊስማ ካለው በጣም አሪፍ ነው ብሎ ነገር ግን ችግሩ እሱ ነው አለው። እንዴት ሲለው ፖሊሱ በጊዜው ለእኛ አጎቱ ልጅ ሊወስድ የወንድሙ ልጅ ሊወስድ መጥቶ አጋጣሚ ለእኛ ተባበረን። ነገር ግን ተተባበረን በኋላ ወደ አሜሪካ ተመልሶ ዛ ነው የሚኖረው እዚህ የለም። ነገር ግን መረጃ ታገኘው በእጃችሁ አመጣለሁ ያለ ግን ይሄ ነው ሀኒቾው ስደችሁ ብሎ ሸኛቸው። እንዲሁም ድንብላል ለወይዘሮ ሜላት እንግዲህ እርግብና ባዩሾ ነው በጋራ የሚያሰቃዩት ሁሉ እስከ ዛሬ ዛሬ ተናዘዘች። ወይዘሮ ሜላትም እንግዲህ በጣም ነበር የታደረችባት ድንብላል፣ ምክንያቱም ለምን በጊዜው አልነገርሽኝ የማለቻት በጊዜውማ እያስፈራሩኝና እንደሚገሉኝ እያስፈራሩኝ ግብዬ ነገር እጅንም የቆረጠችኝ እሷ ናት። ዲምብላል እንግዲህ ሁሉን ነገር ስትናገር ለወይዘሮ ሜላት ዛሬ በጣም ደስ ቦታት። ምክንያቱም እስከ ዛሬ እንቅልፌን ሳልተኛ ለየትፔ ልክ እያልኩ ቁጭ ብዬ የምታወኝ ይሄ ሀሳብ ስለለብ ነው አለቻቸው። መርዝንም መርዝ ልን ያረገችው እርግብ ናት። እናም ፎቶውን ደግሞ የጠፋችውን ባዩሽ እንዲሆነች ና እስከ ዛሬ የሰራችሁ ሁሉ ወይዘሮ ሜላት ባዩሽ ባዩሽ እያለ መልካም እያሰበች በዮሽ ግን

እና ምሷ ደግሞ እስካልገለጠልኝ ብላ እየጠበቀች ነው። እዝራ ደግሞ ታንቹ እንግዲህ እንደሚወዳት እና ነገር ግን ግንኙነታቸው እንደሚርቅ ነገረኝ ነበር። ሰላም እንግዲህ የመረጠችው ታንቹ ፍቅረኛ የሚሆናት እዝራን ነበር። ምክንያቱም እዝራ የሀብታም ልጅ ነው። ሀብታም ነው፣ እንደፈለገ የሚኖር እና ሀብታም መሆኑ ወደደች። አንቹ ደግሞ እንዲህ ያለውን ነገር አትወድም ብዙም አሴር ሳ ከጠየቀኝ ብላ ተጨነቀች። ሁለታችሁ መፈቁረኛ እንዴት ብላ ተጨነቀች። ይህንን ግን ስትጨነቅ ዝራን ነበር የመረጠችው። ሰላም ሰላምዬ በቤተሰቡ ጥሩ ልጅ ነው። ይህንኛው ምንም ነገር የለው እንግዲህ ተዳዳሪ ነው እና ነገ አብሽን ይሆንና ያለውን ተጠቂ ብላ ዝራን እሽ እንድትለው እየገፋፈቻት ነበር። ቢሆንም ግን አሁን ላይ ሀኒቾ ስለ ፍቅር ምንም እንትን የላትም። በስተ መጨረሻም ሰላም እና ሀኒቾ ከነሀና ቤት ሄደው ሀና ባባቷ መሳስሰራ ሰላም ገድ ምላ እንቅልፍ ይወስደኛ ስትል በጣም አልተመቻትም። እዚ፣ እንግዲህ ያስቀመጠው ተምቹ እና ሀና ቤት ነበር ያስቀመጠው ወርቁን፣ ያንን ቦርሳ ይዛ ለእርግብን ሲቀበላት፣ ነገር ግን አላየሁም ወርቅ መሆንም እሱም አላየው። የሀና አባት እንግዲህ ሲመጣ የወሰደው አልወሰድም ዛሬም ብሎ ከፊራሹ ላይ አርገውን ነበር ሄዱት። እንደዛው ደግሞ ተቀምጠው ሲዋሩ ሰላም ና ሀኒቾ አጋጣሚ ሰላም ከፍታ አየችው። ልክ ከፍታ እንዳየችው በጣም ሀኒቾ ግን በጣም ደነገጠች። እንዲ የሰው ገንዘብ ለምንትበረብር ያለች ለምንትከፈሹ ብላ ተቆጠች። ታዲያ ምን ችግር አለው ብላ ያን ወቅት ስታይ እናቷም ሆኖ እርግጠኛ ሆነች። ወደ አውኖች አለወርቁ እንደያዘችም ሳትቆይ ተምቹ በሩን ድንገት ገፍቶ ገባ። ከዚያም በኋላ ነገር የተፈጠረው ሌላ ነገር ነበር። ሰላም ተምቹ የምታቀው የእርግብ ፍቅረኛ እንደሆነ ነው። ከህና ነገር ያለሁትን ግብነት አታቅም። እንዳንተ የእርግብ ጓደኛ ነ፣ ፍቅረኛ ነህ ብላ አፈጠጠችበት። ከፈታችሁትን ቦርሳውን ብሮሱም ደግሞ ሰላም ወርቁን ይዛና ተከፍተው ሲያየው እልም ብሎ ጠፋ። በጣም ተናደደ። ይህ ልጅማ የፍቅር የእርግብ ፍቅረኛ ነው እኛ መቷቸዋለሁ ብላ ለሀኒቿ ስላስረዳቻት በስተ መጨረሻም አሀና ቤት ተገኘ ወርቁ። አሁን እንግዲህ ተምቹ ወጥመድ ገብቷል። ይህ ማለት ደግሞ እርግብን አምጣ እየተባለ ነው። ይህ ሀኒቿ አባት እርግብን አምጣ ታቃለ ብሎ እያስጨነቁት ነው